እንዴት ነሽ ቶሎ ነው የመጣችው ቶሎ መጣ ያው አንዳንድ ነገር ተፈጠረና ለዛ ነው ሜሴጅ ያደረኩልሽ ያው ባልደወልኩ ሄሉሻ ምን መሰለሽ ዛሬ ያው እሷ ነች በእርግጥ ቪዲዮም እንዲኖር የፈለገችው አንተና ሄሉንም እፈልጋለሁ አለችው እሷ ነች እሱን የጠራችው እሷ ነች ላስረዳሽ ለምንዳ ያው ባልደወልክልኝ እኔ ች ሲጠሩኝ ነው የመጣሁት። እኔ አንቺ ነው የጠሩሽ ብሏል መሰለኝ እኔ ነው የፈለጉኝ ነበር የመሰለኝ። አሁን ከመጣው በኋላ ይሄንን እንጠርተናታል አሉ መሰለሽ ሄሎ። አላቅም እኔ ሀሳብ አይደለም ታውቂያለሽ። እኔ በድጋሚ ከዚህ በፊት የአንችን ደስታ መበጥበጥ አልፈልግም በድጋሚ። አሁን ላይ በጣም ደስተኛ ነኝ፣ አንቺ ደስተኛ ስለሆንሽ ልጅ፣ ቀላል ነገር አይደለም። በዚህ ነገር በጣም ደስተኛ ነኝ። እሷ አርፋ መቀመጥ አልቻለችም። ለአንዴና ለመጨረሻ ጊዜ እንዲቆርጥላት ትፈልጋለች። እንዲቆርጥላት የፈለገችው ደግሞ ምንድን ነው ቼክ እንድትደረግ ትፈልጊያለሽ? እርግዝናሽን ምንድን ነው ያልከኝ? አሁንም ደግሞ የሚነግርሽ ነገር የኔ ሀሳብ አይደለም። ገብቶሻል አይደለ? ላይፍሽ እንዳይበጠበጥ ሳስ ነው። እሱ አመና አይደል? ነው ቆይ አንቺ ምንድን ነሽ? አልገባኝም። እሱ ስለማና ማሳመን አይጠበቅብኝም አይደል? እሱ ብሎ አሁን